ወሳሃት እንዴት ናችሁልኝ ፋብሊዮቼ አምግድ አምግድ አምግድ። ዛሬም እንደተለመደው ባበደ ቪዲዮ ተመልሰን መተናል ማለት ነው። የዛሬ ቪዲዮአችን የሚሆነው ምንድን ነው? ታምኔል ላይ እንዳያችሁት የሚገርም ጌሚንግ ላፕቶፕ ገዝቻለሁ። ለስትሪም እና ለጌም እንዲሁም ለኤዲት ነው። ብቻ ቆንጆ ላፕቶፕ ገዝተናል ከፈጣሪ ጋር። ፈጣሪ ይመስገን። ጥሩ ላፕቶፕ። ቀስ ብለን ደግሞ አፕግሬድ እናደርጋለን ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ ታደርጋላችሁ። እኔም ደግሞ ላፕቶፕን አፕግሬድን እያደረኩ ጥሩ ጥሩ ጥሩ ስራዎችን አቀርበላችኋለሁ ማለት ነው። እስቲ ወደ ላፕቶፕ ነው። ኦኬ፣ ወደ ላፕቶፕ ስንመጣ እንግዲህ ይሄን ይመስላል። ኤሰር ቆይ ወይ ሚኒት። እሺ ኤሰር ኒትሮ 5 ጌሚንግ ፒሲ ነው። በ ይታያችሁ ከሆነ አይ7 ኤክስ ጄኔሬሽን ስ ጄኔሬሽን በአር ጂ ቢ ግራፊክስ ካርድ ጂቲኤክስ 1050 ቲ አይ ነው። በጣም ቆንጆ ይባል እንትን ነው። ፎርናይት ሙዚቃና እንዲ ያርገን እናጠፋታለን። ዋታ ዋርደኛ ያላችሁ እንዲ ያርገን እናጠፋለን። ራሙን ላሳያችሁ ቆይ። ዲቴል ላሳያችሁ አለ በመጀመሪያ ጌሙ ጌሙ ችግር ፈጠራው ማጥፋት ነበረብኝ። ጌሙን ግን ችግር የለውም። በዛ ላፕቶፕ አቅም ምን ፈትንበት ነው። 500 500 ኤስኤስዲ ነው ስቶሬጁ እሺ ገይስ። እና ወደ ቴራ ላደርጉ እያስብኩ ነው ያው ከዚህ በኋላ ብዙ ፋይል መጫኔ ስለማይቀር ብለን ቴራ እናደርገዋለን ማለት ነው እንደምታዩት። i7 8th generation ነው 2.20 GHz ድረስ ይደርሳል። ቻርጅ ሲሰኩት ደግሞ ከዛ በላይ ቡስት ያደርጋል ማለት ነው ቻርጅ ሰክታችሁ ጌም ስትጫወቱ ያው ጌሚንግም ስለሆነ 16 ጂቢ ራም አለው። 64 ቢት ነው ዊንዶውስ 10 11ም ሰፖርት ያደርጋል። እና የሚገርም ላፕቶፕ ነው። የበፊት ላፕቶፕን ደግሞ አንድ ጊዜ ላሳያችሁ። እቺ ደግሞ የኔ የድሮ ላፕቶፕ ነች። ኮራይቱ ነው ኮራይቱ ነው። አንድ የሚገርመው ግራፊክስ ካርድ አለው አንድ ጂቪ ነው አንድ ጂቢም አይሞላም ዘጠኝ መቶ ሜጋ ባይት ነው። ኪቦርዶቹ ምናምን እንደምታዩት በቃ አረግፋል ነው የምላችሁ። ግን በጣም ጸድ ፒሲ ነው። ሻራውት ዚ ፒሲ ኤችፒ ፓቪሊዮን ዲቪ 6000 ነው እስቲ ፎከስ ካረገላችሁ እና ፈጣሪ ይመስገን። ከዚ ወደዚ ያሸጋገረን ፈጣሪያችን የተመሰገነው። እና ደግሞ በኔክስት ታይም ደግሞ ሙሉ ስትሪም ሴትፔን ማሳያችሁ ይሆናል ማለት ነው። እና ቆንጆ ላፕቶፕ ገዝተናል። እሱን አፕዴት ላርጋችሁ ይ ነው። ኔክስት ባበደ ቪዲዮ መለሳለሁ። መቻችሁ። ፒስ አውት